ይህ በጣም የሚያስጨንቅ ታሪክ ነው። ሰዎች መቼም ዕለት ዕለት እየሰማን ያለነው አጃሂብ የሚያስብል ሰዎች በጥንቆላና በአስማት ሥራ ውስጥ ምን ያህል ሰጥመውና ጠልቀው ሊገቡ እንደሚችሉ ሰይጣንም እነሱን ተጠቅሞ እንዴት አይነት ብዙ ዕልቂት በሰዎች ሕይወት ላይ ያለ ብዙ ክፉ ነገርን ሲሠራ ተመልክተናል። የዛሬው ባለ ታሪካችን ደግሞ በአጋንንቱ ዓለም ጠልቆ ለመግባት ለዘጠኝ ቀናት ሙሉ ደም ሲጠጣ የኖረና ልጁን እንኳን መስዋዕት እስከሚያደርግ ድረስ ለአጋንንት አሳልፎ የሰጠ የብዙ ሰዎችን ሕይወት እየቀጠፈ በብዙ ዕለፍለፍ በሆኑ አጋንንታዊ ሥርዓት ውስጥ የነበረ ሰው ምስክርነት ነው። ታዲያ ይህ ሰው በጨለማ ዓለም ውስጥ ሲሠራ የነበረውን ሚስጥራት ያጋለጠ ሲሆን ለ14 ዓመት የቆየበት ይህ አደገኛ ሕይወትን በዚህ ቪዲዮ ላይ ሲያጋለጥ እንመለከታለን። ታዲያ ይህንን የምትመለከቱ ተመልካቾቻችን ለሌሎች ሰዎች እንዲነቁና በመንፈሳዊ ሕይወታቸው በርትተው ክፉውን ዲያብሎስን እንዲቃወሙት ለሌሎች በማጋራት ይህንንም ቻናል እንዲህ አይነቶችን ምስክርነት በየጊዜው ለማግኘትና መንፈሳዊ ሕይወታችሁ ላይ ንቁ እና የተዘጋጃችሁ እንድትሆኑ ሰብስክራይብ በማድረግ ተከታተሉን። ቀጥታ ወደ ታሪኩ ለ14 ዓመት ያክል በነበርኩበት ስፍራ ላይ በጥንቆላ ሥራ ተሳትፍ ያለው። ገና ከልጅነቴ አንስቶ የተለያዩ መንፈሳዊ ነገሮች በሕይወቴ ያጋጥሙኝ ነበር። እጅግ በጣም ኃይለኛ የሆነ ራስ ምታት ያጠቃኛል። ይህ የራስ ምታት እያደገ እያደገ ሄደና እኔን እስከ ማሳበድ ደረጃ ድረስ ደረሰ። ከዚህም በኋላ ወደ ሐኪም ቤት ለመሄድ ወሰንኩ። ነገር ግን ምንም አይነት መድኃኒት ሊያገኙልኝ አልቻሉም ነበር። ከዚህ በኋላ ነበር አንዱ ጓደኛዬ ይህ ክፉ መንፈስ እንደሆነ የነገረኝ። ህይወቴ ውስጥ ላባብላቸውና አብሬያቸው ልዋሃደ እንደሚገባኝ ነገረኝ። በህይወቴ ውስጥም እንዲገቡ ካልፈቀድኩላቸው በቀር እንደማይተውኝ ነገረኝ። ከዚህም በኋላ ወደ አንድ አነስ ያለች ደሳሳ ጎጆ ተወሰድኩኝ። በዛች ጎጆ ውስጥም ለዘጠኝ ቀናት ያክል መቆየት ነበረብኝ። በአካባቢም ዘጠኝ የሚያክሉ ጠንቋዮች ነበሩ። ዘጠኝ ቀናት ያክልም እኔን እየዞሩና በተለያየ ቋንቋ በማውራት ይጠነቁሉ ነበር። በዚህ አካሄዳቸው እኔ ሙሉ በሙሉ ለሰውነቴ ቁጥጥር መስጠት እስከማልችል ድረስ አደረጉኝ። ወዲያውኑ የአጋንንት ኃይል እላይ ላይ ወረደ። በዛ ሰዓት ያ የጨለማ መንፈስ ምንም ነገር እንዳደርግ ያዘኝ ነበር። አጋንንት መስራት የሚፈልገውን ስራ በሙሉ በእኔ ተጠቅሞ ይሠራ ነበር። በዛ በዘጠኝ ቀን ውስጥ በዛች ደሳሳ ጎጆ ውስጥ እያለው አንድ ቀን በኃይል እርኩስ መንፈስ በላይ ላይ ወረደ። እኔም በፍርሃትና በድንጋጤ ከዛ ጎጆ ውስጥ እየሮጥኩኝ አምልጬ ለመውጣት ሞከርኩ። ነገር ግን ዞር ብዬ ወደኋላ ስመለከት ዘጠኝ ጠንቋዮች የተለያየ ያሸበረቀና ረጃጅም ልብስ ለብሰው እየሮጡ ይከተሉኝ ነበር። በመቀጠልም እንዴት እንደሆነ በማላቀው ሁኔታ ራሴን መሬት ላይ በግንባሬ ተደፍቼ አገኘሁት። እዛው በወደኩበትም አንድ ፍየል እንዲመጣ ተደረገና አንገቱ ታርዶ ደሙን በግድ እንድጠጣው ተደረግኩኝ። የፍየሉንም ደም አንድም ሳላስቀር ጠጥቼ ጨረስኩት። ይህ የሆነው በእኔ ፈቃድ ሳይሆን ሙሉ በሙሉ በፍርሃትና ተገድጄ ነበር። የፍየሉንም ደም ለተከታታይ ሁለት ቀናት ጨረሼ እንደጠጣ ተደረግሁ። ነገሩ በዚህ ዘግናኝ ተግባር አላበቃም። በሌሎቹ ቀን ደግሞ ዶሮ አምጥተው ያርዱና የሷንም ደም ጭልጥ አድርጌ እንደጠጣ አደረግ ነበር። በዚህ መሃል ከሚታረዱት እንስሳ ውስጥ አንድም ስጋ እንድበላ አልተፈቀደልኝም ነበር። ይልቁንስ የፍየሉን ቆዳ አምጥተው በላዬ ላይ ያከናንቡኝ ነበር። ዶሮም ይታረድና በአንገቴ ዙሪያ በክብ አቅጣጫ እያዞሯት ደሟን እላዬ ላይ ይረጩት ነበር። በእነዚህም ሂደት ውስጥ በመሄዴ ምክንያት የተሻለና ኃያል የሆነ ኃይል እንደምቀበል ይነግሩኛል። የተለያዩ ተአምራዊና የሚያስደንቁ ተአምራቶችንም በዛ አጋንንት ስም እንደማደርግ ይነግሩኛል። ያንንም አምኜ ተቀበሉ። ከዛ ዕለት ጀምሮ በህይወቴ ውስጥ የተለየ ነገር እንዳለ ይሰማኝ ነበር። አጋንንት ሙሉ በሙሉ ህይወቴን ተቆጣጠረው። በየሆነ ጊዜውም አጋንንት በላይ ላይ ይሰፍርና ኃይል ያስጣጥቀኝ ነበር። በላይ ላይ የሰፈረውንም አጋንንት ለማረጋጋት ብዬ የተለያዩ መድኃኒቶችንና የሚቀመሙ የጥንቆላ ባህላዊ ነገሮችን እወስድ ነበር። ይህ ለአጋንንቶቹ ልክ እንደ ምግብ በየዕለቱ የምገብራቸው ነገር ነበር። ከብዙ ጊዜያት በኋላ ይህ አጋንንት በህይወቴ ላይ በኃይለኛው ሰፈረ። እኔም ለተለያዩ ሰዎች የጥንቆላን ስራ እሰራላቸው ጀመር። በህይወታቸው ላይ ምን እየተካሄደ እንደሆነ፣ ምን ማድረግ እንዳለባቸው ጭምር እነግራቸዋለሁ። አጋንንትም በሰዎች ህይወት ላይ ምን እየሆነ እንደሆነ ይነግረኝ ነበር ይህ ሙሉ በሙሉ ከአጋንንት የሚመጣና የሚመነጭ ኃይል ነበር። በዚህም በሰዓቱ እኮራ ነበር፣ ምክንያቱም ደግሞ በምኖርበት አካባቢ አክብሮትን አቅርቦልኝ ነበር። በፍጹም በህይወቴ ላይ ግን መርካት አልቻልኩም ነበር። አንድ ነገር ባረኩኝ ቁጥር ሌላው ያምረኛል። ያለኝ ይበቃኛል ማለት የማልችልበት ደረጃ ላይ ደረስኩ። የተሻለ ነገሮችን ለማድረግ ይበልጥ ጓጓው። ነገር ግን ዲያብሎስ ነጻ የሚባል ስጦታ የለው። አንድ ነገር ባረኩለት ቁጥር ኃይል እንደሚጨምርልኝ ቃል ይገባልኝ ነበር። ከእኔ በላይ የነበሩት ጠንቋዮች የሚሉኝን ነገሮች በሙሉ ያለምንም ጥያቄ ሳላንገራገር አደርግላቸው ነበር። ዲያብሎስ ሙሉ በሙሉ ተቆጣጥሮኛል። አንድ ጊዜ አስታውሳለሁ፣ አንድ ወንጌላዊ ወደ እኔ ቀረበና ስለ ኢየሱስ ክርስቶስ መናገር ጀመረ። እኔም ፈገግ ያልኩኝ። እኔ አንተ አሁን ከምትጠራው ግለሰብ በላይ የተሻለን ነገር ማረግ እችላለው አልኩት። ከፈለግ አምላክህ ከሚያረግልህ ነገር በላይ ላረግልህ እችላለው አልኩት። ዲያብሎስ ይህን ነገር ማረግ እንደምችል የእውነት አሳምኖኝ ነበር። ነገር ግን ይህ ፍጹም ሐሰት ነበር። በሌላ ጊዜ በሀገሬ የመከላከያ ሰራዊት እጅግ በጣም ተፈልጌ ነበር። እኔንም ሊወስዱኝ ወደ ነበርኩበት ስፍራ ቀረቡ። ወደ ነበርኩበትም ቦታ ልክ እንደገቡ አብሮኝ የነበረው መንፈስ ወዲያውኑ ሰለበኝ። በመካከላቸውም ነበር፣ ነገር ግን አንዳቸውም እኔን ማየት ተስነው ነበር። ለብዙ ጊዜያትም በመከላከያ ሰራዊትና በፖሊስ እታመስና እፈለግ ነበር፣ ነገር ግን አንድም ጊዜ አግኝተውኝ አያውቁም። እኔን ተክተው ይፈልጉበት የነበረውም ምክንያት የገዛ ሴት ልጄን በራሴው እጅ ለዲያብሎስ መስዋዕት አርጌ አርጄ ከሰጠሁት በኋላ ነበር። ከዲያብሎስ ጋር ኃይለኛ የሆነ ቃል ኪዳን ገብቻለሁ። ይህም በገዛ ልጄ ደም ነበር። ይህ በሙሉ ነገር ሲሆን ሙሉ በሙሉ ስሜት አልባ እንደሆነ አድርጎኝ ነበር። ከዚያም በዛ ጊዜ የእግዚአብሔር መለኮታዊ እጅ ባላሰብኩት መንገድ ወደ ቤቴ ገባ። እሱም ባለቤቴ ኢየሱስ ክርስቶስን እንደ ግል አዳኟ አድርጋ በድንገት ተቀበለች። ይህ እጅግ በጣም የሚያስደነግጥ ነበር። ይባስ ብሎ እኔ ከጠንቋይ ጋር አልኖርም በማለት ወደ እናቷ ቤት ተመልሳ ሄደች። በእርግጥ ሠራ የነበረውን ስራዎች ባለቤቴ ስለምታውቅ እጅግ በጣም ትጸየፍ ነበር። ብዙ ጊዜ ወደ እኔ ይመጡ ከነበሩ ሰዎች መካከል ባሎች ነበሩ። እነሱም ሚስቶቻቸው ከነሱ ሸሽተውና ጥለዋቸው ሲሄዱ ወደ እነሱ ተመልሰው እንዲመጡ ይጠይቁኝ ነበር። የመስተፋቀረን መንፈስ ወደ እነዛ ሰዎች ቤት እንዲገባ በተለያዩ ዘዴዎች እጠራ ነበር። ያ የጠራሁትም መንፈስ እነዛን ሚስቶችና ሴቶች አንከብክቦ ወደ ቤታቸው ይመልሳል። ነገር ግን ከዛ ጊዜ በኋላ ግንኙነታቸው ጤነኛ አይሆንም። በፍጹም በፍጹም፣ ከዚህ በፊት የነበራቸው ሰላም አይኖራቸውም። በዚህ ብቻ አያበቃም። አንዳንዶች ለሥራ ከፍ ሲል ደግሞ ሌሎችን ሰዎች ለመግደል ወደ እኔ ይመጣሉ። ሌሎች ደግሞ በአጠገባቸው ያሉና የቅርብ የሚሏቸውን ሰዎች እንዳሳብድላቸው ይጠይቁኛል። ለነዚህ ሰዎች ሁልጊዜ ጊዜ መድኃኒቱን ወይም ደግሞ ጥንቆላውን ከመስራቴ በፊት መጀመሪያ መስዋዕት እንዲያቀርቡ ነግራቸዋለሁ። እንዲህ እንዳረጉ አዛቸዋለሁ። ጥቁር የሆነ ዶሮ እንዲያመጡና ከዚህም በኋላ የሚጠሉት ሰው ላይ ወይም ደግሞ እንዲገደል የሚፈልጉት ሰው ላይ የጥቁሯን ዶሮ ደም ገና ትኩስ እያለ በዛ ሰው ምስል ላይ ወይም ደግሞ ያ ሰው የሚጠቀመው ነገር ላይ ክብ እየሰሩ እንዲረጩ እናደርጋለን። በሚረጩበትም ሰዓት ላይ የሚናገሩትን ነገር እንነግራቸዋለን። ሁል ጊዜ የቀለም ምርጫችን ጥቁር ነበር። ምክንያቱም ደግሞ ጥቁር ቀለም የአጋንንትን ወይም ደግሞ የጥልቁን ሥራ ስለሚገልጥልን ነበር። በጊዜው አምላክ ወይም ደግሞ እግዚአብሔር አለ ብዬ አላስብም ነበር። ምክንያቱም እኔ የምሠራውን ሥራ የሚፈቅድ አምላክ እንዴት ይኖራል ብዬ አስብ ነበር። እንዴትስ ይህን ሁሉ ኃይል ለጭካኔ ስጠቀም ዝም ይላል እላለሁ። በኔ ምክንያትና በጥንቆላ ስራ ብዙ ሰዎች ሞተዋል። እነዚህ ሰዎች ሲሞቱ የሞቱት በተፈጥሯዊ ወይም ደግሞ በሰው ሰራሽ አደጋ እንዲመስል እናደረገው ነበር። ለምሳሌ አንዳንዶቹ በከባድ የመኪና አደጋ፣ ሌሎቹ ደግሞ እራሳቸውን እንዲያጠፉ እናረጋለን። እራሳቸውንም ሲያጠፉ ወደ ወንዝ ይወረውሩና ለዲያብሎስ ይገብራሉ። ሌሎች ደግሞ በተለየ መንገድ መርዝ ወይም መድኃኒት ወስደው ይሞታሉ። ይህም የሆነበት ምክንያት ከዚህ ከጥንቆላው ስፍራ የሚላኩ መናፍስት ስለነበሩ ነው። ነገር ግን አንድ የጥልቁን ሚስጥር ልነግራችሁ እወዳለሁ። ምንጊዜም ቢሆን የጥንቆላ ሥራ በምንሰራበት ወቅት አንድ ነገር አጥብቀን እንጠነቀቅ ነበር። እሱም በፍጹም ዳግመኛ የተወለደ ክርስቲያን ላይ የጥንቆላ የጨለማ ስራ አንሰራም ነበር። ምንጊዜም ዳግመኛ የተወለደ ክርስቲያን ላይ የጥንቆላ ሥራ ልንሠራ ስንሞክር፣ ሁል ጊዜም ቢሆን መናፍስቶቹ ይደበላለቁና ግራ ይጋቡ ነበር። ይህ ብቻ ሳይሆን ዳግመኛ የተወለዱ ክርስቲያኖችን በፍጹም ማግኘት አልፈልግም ነበር። ሁል ጊዜ ስለ ስለነሱ አንድ ልዩ ነገር እንደነበር ያስታውቃል። ሁል ጊዜም ቢሆን ዳግመኛ በተወለዱ ክርስቲያኖች ላይ አንዳች ፍርሃት ነበረብን። እነዛ ዳግመኛ የተወለዱ የሚባሉ ሰዎች በሙሉ በአንዳች መግነጠሳዊና መለኮታዊ በሆነ ኃይል የተከለሉ ሰዎች ነበሩ። ደግሞም ደፋር ነበሩ። ምንም ነገር አይፈሩም። ከጥቂት ጊዜያት በኋላ ያ የማገለግለው መንፈስ መልሶ እኔም መቃወም ጀመረ። በውስጤም ራሴን ማጥፋት እንዳለብኝ ያክል የሚሰማ ስሜት ወረረኝ። ሁሉንም ነገር ትቼ ከዚህ ዓለም ለመለየት እጅግ በጣም መጓጓ ጀመር። ምናልባትም ራሴን ሕይወቴን ባጠፋ የሁሉም ነገር መጨረሻ ይሆናል ብዬ አሰብኩኝ። አንድ ቀንም መረጥኩ ለዚህ ራሴን ለማጠፋበት ምቹ ጊዜ። ማንም ሰው ሳይመለከተኝ ይህን ተግባር የምፈጽምበትን ምቹ ቦታ እፈልግ ጀመር። ነገር ግን በምፈልግበት ቀን መሸና፣ በነጋታው ለመፈጸም ወሰንኩኝ። ይህን ሁሉ ነገር ሳስብ ግን ምንም አይነት ይህን ነገር የመፈጸም ፍርሃት በውስጤ አልነበረም። ምናልባትም ይህንን ድርጊት እንድፈጽም አጋንንት ያበረታታኝ የነበረው አንድ ቀን እድን እንደነበርና ዳግመኛ እንደምወለድ ስለሚያቅ ነበር ብዬ አስባለሁ። እግዚአብሔር ለእኔ እየቆመልኝ ነበር። ታዲያ በነጋታው ቀጠሮ ይዤ ምሽቱ ላይ ራሴን ማጥፋት አለብኝ እያልኩ ከራሴ ጋር እሟገት ነበር። ከዚህም በኋላ ምሽቱ አገባደደና ከማለዳው 12 ሰዓት ሆነ። ድንገትም አንድ የተለየ ድምጽ ሰማሁ። የሚያስፈራና ጥልቅ የነበረ ድምጽ ነበር። ወዲያውኑ በውስጤ ይህ ድምጽ ከኔ ኃይል በላይ ያለ ኃይል እንደሆነ ተረዳሁ። ይህ ድምፅ ወደ እኔ እንዴት እንደመጣ አላውቅም ነበር፣ ነገር ግን እያናገረኝ እንደሆነ ይገባኛል። እንዲህም ብሎ ነገረኝ፦ ልጄ እራስህን እንዳታጠፋ አሁን እኔ መጥቼልሃለሁ እኔ አዳኝህ ነኝ የሚል ድምፅ ሰማሁ። ወዲያውኑ ወድቄ ለሁለት ሰዓታት ያክል ያለማቋረጥ እያለቀስኩና እየተነፋረኩኝ አለቀስኩ። የአምላክ ድምፅ ድጋሚ ወደ እኔ መጣ። ለሦስት ቀናትም የጾምና የጸሎት ጊዜ እንዲኖረኝ አሳወቀኝ። እኔም ለዚህ ድምፅ ጥሪ ምላሽ በመስጠት ለሶስት ቀን ከመኝታ ቤቴ ውስጥ ሳልወጣ በጾምና በጸሎት ቆየው። በእርግጥ ጎረቤቶቼ በሚሆነው ነገር አልተገረሙም ወይም ደግሞ አልተረበሹም ነበር። ምክንያቱም ደግሞ ከአጋንንት ጋ የማሳልፈው ጊዜ ያለ ነበር የመሰላቸው። የሶስት ቀኑ ጾምና ጸሎት ካለቀ በኋላ ድጋሚ ለሦስተኛ ጊዜ የእግዚአብሔር ድምፅ ወደ እኔ መጣ። እንዲህም አለኝ፣ ተነስ ሂድና ወደ አገልጋዬ ሂድ እርሱም የምታረገውን ነገር በሙሉ ይነግርሃል አለኝ እኔም ምላሽ በመስጠት በማለዳ ወዳላኝ ሰው ጋር ለሁለት ኪሎ ሜትራት ያክል ተጉዤ ሄድኩኝ የሄድኩበትም አገልጋይ ወዲያውኑ ጠቆመኝና ጠራኝ እንዲህም አለኝ እግዚአብሔር አምላክ ከሦስት ቀናት በፊት ወደዚህ ስፍራ እንደምትመጣ ነግሮኛል ከዚህም በኋላ ይህ አገልጋይ ጸለየልኝ የተለያዩ ነገሮችንም ነገረኝ ዳግመኛ እንድወለድም ጌታ ኢየሱስ ክርስቶስን የሕይወቴ አዳኝ አድርጌ እንድቀበል ረዳኝ። ከዛ አገልጋይ ጋር ያለፍኩበትን ነገሮች በሙሉ ከነገርኩት በኋላ ከኔ ጋር ወደ ቤቴ ተመልሶ በመምጣት የነበሩኝን እቃዎችና ለጥንቆላ አጠቀምባቸው የነበሩትን መሳሪያዎች በሙሉ አብሮኝ እንዲያቃጥል ጠየቅኩት። የተለያዩ ለባዕድ አምልኮ የሚውሉ ነገሮችንም አቃጠልን። የተለያዩ ቆዳዎች፣ አጥንቶችና አጽሞችን በእሳት አያይዘን አጋየ አጋየናቸው። ይህ ሁሉ ከሆነ በኋላና ወደ ቤቴ ከተመለስኩኝ በኋላ እግዚአብሔር ድጋሚ ተናገረኝ። ለስድስት ቀናት ያክል በጾምና በጸሎት እሱ ፊት እንድቆይ ነገረኝ። የስድስት ቀን ጾም ጸሎቴንም ከጨረስኩኝ በኋላ ወደ አንዲት ቤተ ክርስቲያን ሄድኩ። በሄድኩበትም ቤተክርስቲያን የነበረው መጋቢ እንዲህ ሲል የህይወት ዘመኔን የሚቀይር የወደፊት እጣ ፈንታይን በአንድ መልእክት እንዲህ አለ፣ እግዚአብሔር አገልጋዩ እንድትሆን መርጦሃል። ከዚህም በኋላ እግዚአብሔር ብዙ ውለታን ዋለልኝ፣ የጸጋ ስጦታን ሰጠኝ፣ የእግዚአብሔርን ድምፅ መለየት ቻልኩኝ። እግዚአብሔር ይመስገን። ምክንያቱም ሁሉንም ነገር እግዚአብሔር ባይረዳኝ ኖሮ ዛሬ እዚህ ላይ ያልደርስም ነበር። የሚገርመው ነገር አገልግሎቴን የጀመርኩት አብረውኝ ይሰሩ የነበሩና በጥንቆላና በጨለማ ስራ ውስጥ የነበሩትን ጠንቋይ ሰብስቤ ወንጌልን በመናገር ነበር። ይህ ለእኔ የአገልግሎቴ ጅማሬ ነበር። ይህንን ወንጌል ከኔ አንደበት ሲሰሙ እጅግ በጣም ደንግጠውና ተገርመው ነበር። ከነበሩበትም መኖሪያ ስፍራ እያባረሩ አስወጡኝ። አስታውሳለሁ። እጅግ በጣም ተቆጥተው ነበር። ግን ይህንን ያደረግኩት በእግዚአብሔር ኃይልና ስልጣን፣ የኃይሉ ችሎት ነበር። እነዚህ ሰዎች ተረብሸው የነበረበት ምክንያት የጥንቆላ ሥራውን ሙሉ በሙሉ እርግፍ አርጌ መተዌና ይህ ብቻ ሳይሆን ደግሞም የምጠቀምበትን የጥንቆላ ቁሳቁስና የተለያዩ መጽሐፍቶችና የድግምት የመተት ነገሮችን በሙሉ አውጥቼ ማቃጠሌን ስነግራቸው ነበር። ይህ ብቻ አይደለም፣ አሁን ላይ የእግዚአብሔር አገልጋይና ባሪያ መሆኔን እጅግ በጣም አላስደስታቸውም ነበር። ከጥቂት ጊዜያት በኋላ አንድ የሚገርም ነገር ተፈጠረ። የጠንቋዮቹ አለቃ የነበረው ሰው ወደ ቤቴ መጣ፣ እንዲህም አለ። የተለያዩ መናፍስትን ወደ ቤትህና ወደ አንተ ላይ ልከን ነበር። የላክነውም እንዲገሉህና ሬሳ ከዚህ ቤት እንዲወጣ ነበር። የዚህ ደግሞ ምክንያቱ አንተ አሁን ከጥንቆለው ሥራ ከወጣ በኋላ የተለያዩ ሚስጥራቶችን ታወራብናለህ በሚል ነበር። ነገር ግን የላክናቸው የሞት መንፈስ ተመልሰው ወደ እኛ ይመጡና ከአንተ ይልቅ እኛን ሊገድሉ እንደሚፈልጉ ያሳውቁናል። አንተ አሁን ላይ ከእኛ የበለጠ ኃይልን ይዝሃል ሰንጥ ቀን መግባት የማንችልበት አቅም ላይ ነው ያለው። እባከ ይቅርታ አርግልን ብሎ ጠየቀኝ። አንድ ነገር ወቁ እናንተ የእግዚአብሔር ልጅ እስከሆናችሁ ድረስ የትኛውም መተትና ድግምት በእናንተ ላይ ሊሰራ አይችልም። በኢየሱስ ደም የተሸፈነ አንድ ሰው ማንኛውም አይነት የጨለማ ጥቃትና ድግምት መተት ወደሱ በአንድነት ቢመጡ በፍጹም አይገሉትም፣ አያሸንፉትም። ምክንያቱም ደግሞ የእግዚአብሔር ኃይል እጅግ በጣም የላቀ ኃይል ነው። አሁን ላይ እኔም ራሴን ከእግዚአብሔር ልጆቹ ወገን ቀላቅያለሁ። እጅግ በጣም ደስተኛና የተጠበቀ ህይወት እኖራለሁ። እግዚአብሔር ብዙ ነገር አድርጎልኛል። የእግዚአብሔር ስጦታ ነፃ ናቸው። ባለቤቴ እንኳን ሳትቀር ዳግመኛ መወለዴን ባወቀች ጊዜ ወደ እኔ ተመልሳ መጣች። ሁልጊዜም በጸሎቷ እንደምታስበኝና አጥብቃት ተግታ እንደምትጸልይልኝ ነገረችኝ። አዎ ምናልባትም እኔ እንድድን ምክንያቱ የሷ ጸሎት ሊሆን ይችላል። አዎ ልክ እንደኔ የብዙዎቻችሁ ጤናና አሁን ላይ በሰላም የመኖር ምክንያት ምናልባት የአንድ ሰው ጸሎት ሊሆን ይችላል። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለችና፣ አሁን ላይ የቤተ ክርስቲያን መጋቢ ነኝ። እግዚአብሔር በብዙ ነገሮች እየባረከኝ ይገኛለሁ። አሁን ላይ ህይወቴ በደስታና በተአምራት ተቀይሯል። እጅግ በጣም ደስተኛ ሰው ነኝ። እግዚአብሔር ለእኔ ብዙ አድርጎልኛል። በጨለማው ዓለም ውስጥ እየነበርኩኝ ምንም አይነት ደስታ የሚባል ነገር አልነበረም። መተኛት እንኳን አልችልም ነበር። ሰዎች ቀርበው ሳይም ሁልጊዜ ፊቴ እየተጨራመተና እየተኮሳተረ ነበር። የሚቆጣ መልክ ነበረኝ። ደስታ የሚባል ነገር ፈጽሞ አላቀውም ነበር። ይልቁንስ ክፋት፣ ምቀኝነትና መጥፎ ባህሪ ብቻ ነበር የነበረኝ። ወዳጆቼ አንድ ነገር ልነግራችሁ ፍቀዱል ኢየሱስ ክርስቶስ ከዚያ ከጨለማ ስቃይ ከሞላበት በየቀኑ መስዋዕት ከሚደረግበት ደም ከሚፈስበት የጭካኔ ህይወት ውስጥ ተናጥቆ ማውጣት ከቻለ፣ እመኑ እናንተ ካላችሁበት ማንኛውም የህይወት ጉዞም ሆነ ማንኛውም የህይወት መንገድ ነጥቆ ሊያወጣችሁ ዝግጁ ነው። እኔን ለማውጣት የሰራው ኢየሱስ ክርስቶስ አሁንም ያው ነው፣ አልተቀየረም። ፍቅሩም አልቀዘቀዘም። ምናልባት ከጨለማው ስራ ጋር የተያያዘ ነገር እንኳን ቢኖራችሁ እመኑ መፈወስ ነፃ ማውጣት ትችላላችሁ። ከእኔ ምስክርነት መማር ትችላላችሁ። ከኢየሱስ ኃይል በላይ ምንም አይነት ኃይል በዚች ምድር ላይ አይሰራም። የመጨረሻውም የመጀመሪያውም ኢየሱስ ክርስቶስ ነው። ምናልባት በሕይወታችሁ ላይ ጭንቀትና ድብርት ገኖ ከሆነ ይህንንም ኢየሱስ ክርስቶስ ይፈውሳል። እባካችሁ ምናልባትም ሳታውቁት ከጨለማው ስራ ጋር በማታውቁት ሁኔታ ግንኙነት ካላችሁ ነፃ የሚያወጣው ኢየሱስ ክርስቶስ ነፃ ያወጣችኋል። ምናልባትም ይህን ምስክርነት በምትሰሙበት ጊዜ በውስጣችሁ አንዳች ጥያቄ ከተፈጠረ ወይም ደግሞ የክብደት ስሜት ከተሰማችሁ ነፃ ብላችሁ ኮሜንት ላይ ጻፉልን። ያኔ ይህንን ሰው የታደገው ጸሎት አሁንም ይሰራል። ኢየሱስ ክርስቶስ ከማንኛውም ካላችሁበት እስራትና ቀንበር መሸከም ከሌለባችሁም ሸክሞች ነፃ ያወጣችኋል። ስላዳመጣችሁ እናመሰግናለን። ምናልባት ይህን ምስክርነት ቢሰማ ሊጠቀም ለሚችል ሰው አጋሩ። ተባረው